እንግዲህ አንበሳን ታውቁታላችሁ፣ ኃይሉ ምን ያህል እንደሆነ የአራዊቱ ንጉስ የሚባል ነው። ጨካኝ ነው። በዚያው ላይ ደግሞ ርቦታል። በዚያው ላይ ምንም የሚያገኝበት ቦታ አይደለም። ያል ምትወል ለደናግል፣ ደናግል እንኳን የሚመኩባት እኛ ኃጢአተኞች ቀርቶ፣ እኛ በከተማ የምንኖር ሰዎች ቀርቶ፣ በዚህ በገዳም እንኳን ወድቀው የሚጸልዩ ደጅ የሚጸኗት እመቤታችን ነው። ዛሬ ሰውን ሰው ለማመን በጣም ተቸግሯል መንገድ እንኳን አሳዩኝ ሲል ለማሳየት በጣም ተቸግሯል። እንግድነት መቀበልማ በአሁኑ ጊዜ በጣም ከብዷል። እንግድነት መቀበል ማንን ማናምኖት ሰውን ሰውን በማያምንበት ጊዜ ደርሷል። አራዊት እኮ የራሳቸውን ጓደኛ አልፈሩትም። አራዊቱ ከሚመስለው አራዊት ጋር ነው እየኖረ ያለ። ሰው ግን ከሰው ጋር ለመኖር በጣም ከብዶናል፣ በጣም ተቸግረናል ማለት ነው። የዕለቱን ትምህርት የሚያስተምሩን የባህር ዳር ሀገረ ስብከት ቁጥጥር ክፍል የሆኑት የኔታ ሀዋስ ገበየው ይሆናሉ። ቀጥታ ወደሳቸው መላከ ምረት ፈረገጠ አንዷለም፣ የባህር ዳር ሀገረ ስብከት የካህናት አስተዳደር ክፍል ክቡር መምህር አባ ኃይለ ማርያም፣ የዚች ታላቅ ገዳም አስተዳዳሪ መላከ ፀሐይ አባ ኃይለ ገብርኤል የገዳም ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስ አስተዳዳሪ መምህር አባ ሃይማኖት የአመረን ወህ ኡራ ኪዳነ ምሕረት ገዳም አስተዳዳሪ እንዲሁም ትናንት ከዋዜማ ጀምሮ ያለመድከም ያለመሰልቸት ስታገለግሉ ያደራችሁ ሊቃውንተ ቤተክርስቲያን አዕይንተ እግዚአብሔር ካህናት ሊቃውንት ዲያቆናት፣ እንዲሁም ምእመናን ምእመናት በእግዚአብሔር ስም እንደምናደራችሁ እንደምናደራችሁ እንደምንሰነበታችሁ ከሩቅም ከቅርብም ተነስተን ወደዚህ ቅዱስ ወደሆነ ቦታ አባቶች ወደ ጸለዩበት ቦታ ከምንም ከምንም ተገልሎ በጸሎት ብቻ ጸሎት ብቻ የሚሰማበት ቦታ፣ ዝማሬ ብቻ የሚሰማበት ቦታ፣ ወደዚህ ቅዱስ ቦታ እንድንመጣ ፈቅዶ በዚህ ቦታ የሰበስበን አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለዚህ ዕለት አደረሳችሁ። እንግዲህ እናንተ ያላችሁት ከፀሐዩ ላይ ቁማችሁ ነው፣ እኛ ደግሞ ትንሽ ጥላ ይዘን ነው ያለ ነው ያለመሰልቸት እንዳይመጣ ፀሐዩም ትንሽ እንዳይሰማችሁ የዕለቱን ታሪክ ዛሬ የሚከበርበትን ለምንድነው ዛሬ በዚህ የተከበረ ያለ የሚለውን አጠር አድርገን መማራለን። የርሳችን የሚሆነው መዝሙረኛው ዳዊት በተናገረው በመዝሙር 44 ቁጥር 12 ላይ ባለው ኃይለ ቃል ይሆናል። ቅድም እንዳልኋችሁ የምድር ባለጠጎች በፊትሽ ይማለላሉ ይላል። ይህንን የተናገረው መዝሙረኛው ዳዊት ነው። እንግዲህ ቅዱስ ዳዊት ብላቴናነቱ ጀምሮ የተመረጠ የእግዚአብሔር ወዳጅ የሆነ እንዲሁም ደግሞ በእግዚአብሔር ብቻ ሳይሆን በሰዎች ዘንድም የተወደደ ሰዎችን የሚያከብር፣ ሰዎችን ደግሞ የሚያስተዳድር ንጉሥ ሁኖ እያለ ግን በሰው ዘንድ የሚወደድና የሚከበር እግዚአብሔር ደግሞ አድርግ ያለውን ትእዛዙን ያልጣሰና ሁልጊዜ በፈቃድ እግዚአብሔር የሚመላለስ ታላቅ ንጉስ ነው። ይህ ንጉስ ምን ይላል? የምድር ባይለጠጎች በፊትሽ ይማለላሉ። እንግዲህ በምድር ላይ የሚኖሩ ሰዎች ሁሉ ወደ የሚማለሉበት ወይም ወደሚለምኑበት መስገድ እንዳለባቸው መማፀን እንዳለባቸው ይናገራል። የምድር ባለጸጎች ነው ያለን። በምድር ላይ የሚኖር ሰው ሁሉ ግዴታ መጸለይ ያስፈልገዋል፣ ግዴታ መለመን ያስፈልገዋል፣ ግዴታ የሚጠጋበት ነገር ያስፈልገዋል። እና ወደ አይዛ ሁሉ የሚማለሉት ወዴት ነው? ወደ ቅድስት ድንግል ማርያም ነው ማለት ነው። ቅድስት ድንግል ማርያም እንግዲህ ለሰዎች መጠጊያ፣ ለሰዎች አማላች፣ ለሰዎች እናቱና የተሰጠች ታላቅናት ናት ናት። ቅድም ሰንበት ተማሪዎች ሲዘምሩ ከሰማችሁ ማርያም ድንግል ምክ ለደናግል የደናግል መመኪያ የሆነች፣ እንግዲህ ያለንበት ቦታ ገዳማውያን የሚኖርበት ቦታ ነው። በተለይ አካባቢ የታደለ ቦታ ነው። ምንም ነገር ተቃራኒ ነገር የሌለበት ሁልጊዜ በዚህ ስትመጡ ምንም ነገር ያገኘናል ብላችሁ የማታስቡበት ነፍሰ ገዳዮች የሌሉበት፣ ቀማኞች የሌሉበት፣ እንዲሁም ደግሞ የሚጎዱ አራዊት የሌሉበት ቦታ ቢኖር ይህ ቦታ ነው። ይህ የሆነው ደግሞ በገዳማውያኑ ጸሎት በገዳማውያኑ ቃል ኪዳን ነው፣ የቃል ኪዳን ቦታ ስለሆነ ነው። ስለዚህ ለዚህ ነው ወደዚህ የመጣ ነው። ምክወን ለደናግል ደናግል እንኳን የሚመኩባት እኛ ኃጢአተኞች ቀርቶ እኛ በከተማ የምንኖር ሰዎች ቀርቶ በዚህ በገዳም እንኳን ወድቀው የሚጸልዩ ደጅ የሚጸኗት እመቤታችን ነው። ምኮን ለደናግል እያሉ የኢቲኬ ማርያም ኢቲ እና ማርያም የደናግል መመኪያ ናት፣ ለሁሉ ፍጥረት ትጠነብል ይላል። ለፍጥረት ሁሉ የምትለምን እንግዲህ ለፍጥረት ሁሉ የምትለምን ለተፈጠረው ሁሉ፣ ለሰዎች ልጆች ቀርቶ ለውሻ እንኳን የምትራራ እርይተልብ የተባለች ለተጠማ ውሻ እንኳን ውሃ ቀርታ ያጠጣች፣ ዛስታ ጸውታ ቀልድ የተቸገሩትን ከችግራቸው የምታላቅቅ ታላቅ እናት ናት። እሷንን ደጅ ለመጽናት ነው ወደዚህ የመጣ ነው። ይህ ቦታ እንዳልኋችሁ ትልቅ ቦታ ነው። ጸጥ ብለን ሌላ ነገርም ማንሰማበት፣ በእውነት የወንጌል ቦታ ለወንጌል ለመማር የሚመች ቦታ ቢሆን ይህ ነው። ስለዚህ ይህ ቦታ ቃል ኪዳን ቦታ ስለሆነ በቃል ኪዳኑ ተማጽነን ድንግል ማርያምን ተማጽነን እንድንሄድ ነው የመጣ ነው። ምክንያቱም ለሁሉ ፍጥረት ትተነብል ለፍጥረት ሁሉ የምትለምን ለፍጥረት ሁሉ የተሰጠች በዕለተ አር በመስቀል ስር በእናትነት በሌላ ነገር ሳይሆን የተሰጠችን በእናትነት እነሆ እናታችሁ ተብለን የተቀበልናት እነሆ እናታችሁ ስለዚህ ወደ እናታችን ነው የመጣ ነው። ሰው ወደ እናቱ ቤት ሲሄድ እንኳን ምን ያህል ይደሰታል። እንኳን ወደ ድንግል ማርያም ቤት ሲመጣ ሰማይታት እናታቸው የሆነች ለመላእክት ትህታቸው የሆነች ብዙዎች አባቶች ደግሞ የተጠቀሙባት እና ወደዚህ ነው የመጣን ያለ ነው። እና ወደዚህ ስንመጣ ደግሞ እንደዚህ በአንድነት ቃለ እግዚአብሔር ሰምተን ተማጽነን ሥጋውን ደሙን ተቀብለን ስንመለስ በረከት እናገኛለን። በረከት ፈልገን ነው የመጣንና የፈለግነውን ሁሉ እናገኛለን ማለት ነው እና ወደ ዕለቱ ታሪክ ስገባ እንደኛ ወይም እንደናንተ እመቤታችንን የምትወድ አንድ ሴት ነበረች ይላል። እሷም ማርታ ትባላለች። በጣም የእመቤታችን ፍቅር የበዛባት እመቤታችንን ማገልገል የምትወድ የእመቤታችን ወዳጆች ብዙዎች ናቸው ዝም ብለን አይደለም። ወዳጆቿ ብዙዎች ናቸው ስንል ዝም ብለን አይደለም። ከደረሱት ድርሰት፣ ካደረጉት ተአምር ስንማር ምን ያህል እንደሚወዷት እንማራለን። እና ይቺ ሴት እመቤታችንን ከመውደዷ፣ እመቤታችንን ለማገልገል ብላ ቤት ሰርታ እንግዶችን እየተቀበለች የምትኖር ሴት ናት። ልክ እንደ አብርሃም ማለት ነው። እንግዲህ ሰው ከታሪክ ይማራል። ሰው ከሰው ይማራል። ሰው ከበጎ ስራ አይቶ በጎ ስራውን ይወስዳል ማለት ነው። እና ይቺ ሴትም አብርሃምን አብነት በማድረግ እንግዶችን እየተቀበለች ትኖር ነበር ይላል። እንግዲህ እንግዳ ከተቀበላችሁ ደግሞ እንኳን ደግ ሰው ሥላሴ እንኳን በእንግድነት አረዋል። መላእክትም በሎጥ ቤት በእንግድነት አረዋል። እንግዳ የምትቀበሉ ከሆነ ብዙ ነገር ታገኛላችሁ። ደጋግ ሰዎች ይመጣሉ፣ ራሱ እግዚአብሔር ይመጣል፣ ደሃ መስሎ ይመጣል፣ በግልጽ ይመጣል፣ መላእክት ይመጣሉ። እንግዶችን ስትቀበሉ ብዙ ነገር ታገኛላችሁ። በተቃራኒው ደግሞ ሰይጣንም ሊመጣ ይችላል። ስሞን በላይ ሰብን ስናይ ደግሞ እሱ በተቃራኒው ነው የሆንበት ግን በእኛ ለሁሉም ነገር እንግዳ መቀበላችን መተው የለብንም። ስምዖንም ያንን ያህል ነፍስ በልቶ ገነትን የከለከለው የለም፣ ምክንያቱም ይህንን ያደረገ የመጀመሪያ እንግዳ መቀበሉ ነው፣ ሌላ አይደለም። በጎ ስራ እየሰራ እያለ ሰይጣን ቢፈታተለው ካሰበው መጨረሻ ያችን ገነት ከመውረስ የከለከለው የለም። ያ ስራው ታይቶለት ገብቷል ማለት ነው። እና ይች ማረታ የምትባል ሴትም እንደዚሁ እንግዳ እየተቀበለች ስትሄድ ስትኖር አንድ ቀን አባት ቴዎድሮስ የሚባል መነኩሴ ወደ ቤቷ ሄደ። እኒ አባት በቤቷ አረው። በማግስቱ ወደ ወጠው ሊሄዱ ሲሉ በመንፈስ ቅዱስ ተገለጸላትና ወደ ኢየሩሳሌም እንደሚሄዱ አሰበች። ከዚህ በኋላ አብራቸው ወጣችና እየሸኘቻቸው ወዴት ነው የሚሄዱ? አለች። እኔማ ወደ ኢየሩሳሌም እጄ ቅዱሳት መካናትን ተሳልሜ ልመጣ እየሄዱ ነው አሉ። ልክ እንደዚህ እኛ ከዚያ ተነስተን እንደመጣ ነው። እሳቸው ወደ ኢየሩሳሌም ኢየሩሳሌም፣ እንግዲህ ቅዱስ ቦታ ስለሆነ ያንን ቦታ ኢትዮጵያውያን በተለይ እየሄዱ ይሳለሙ ነበረ። ከመጀመሪያው ጀምሮ በብሉይ ጊዜ፣ ሌሎች ሀገሮች ከእስራኤል ቀጥላ ኢትዮጵያውያን ብሉ የብሉይን ሃይማኖት ስለተቀበል ብዙ ኢትዮጵያውያን ወደዚያ እየሄዱ ይሳለሙ ነበረ። እንግዲህ ኢትዮጵያዊ ጃንደረባም ጥምቀትን ተጠምቆ የመጣ ኢየሩሳሌም ለመሳለም ሄዶ ነው እና እኔ አባትም ወደ ኢየሩሳሌም ለመሳለም እየሄዱ ነበረ። ከዚያ ስጠይቃቸው፣ ኢየሩሳሌም ነው የምሄድ ሲሏት፣ እንግዲያስ እዚያ ከሆነ የማርያምን የእመቤታችንን ስዕል እፈልጋለሁ፣ በቤት ያድርጌ በእሷ መጸለይ እፈልጋለሁ፣ እንድትጠብቀኝ እሷን ይዘህልኝና ገዝተህልኝና የምትገዛበትን ዋጋውን ግን ልስጥህ አለቻቸው በዚህን ጊዜ እኒህ አባት አይ መግዛቱን እገዛልሻለሁ ግን ያንችን ብር አልቀበልም የቀድሞ ሰዎች እንግዲህ እንደዚህ ናቸው ያሁን ሰው እንኳን ግዛልህ ተብሎ ልግዛልህ ብሎ እንኳን ይወስዳል ማለት ነው እኒህ አባት ግን ባላመጣ ውስ ብለው አሰውና የሰው ገንዘብ ለምን ይዥህዳለሁኝ በራሴ ገንዘብ ገዝቼ ማምጣት አለብኝ ብለው አይ በራሴ ገንዘብ ይዤልሽ መጣለሁኝ ያንቺን ገንዘብ ግን አልቀበልም አሉ። እንዲህ ያለ ጥንቃቄ ማለት ነው። ዛሬ ሰውን ሰው ለማመን በጣም ተቸግሯል። መንገድ እንኳን አሳዩኝ ሲል ለማሳየት በጣም ተቸግሯል። እንግድነት መቀበልማ በአሁኑ ጊዜ በጣም ከብዷል። እንግድነት መቀበል ማንን ማን አምኖት፣ ሰውን ሰውን በማያምንበት ጊዜ ደርሷል። አራዊት እኮ የራሳቸውን ጓደኛ አልፈሩትም አራዊቱ ከሚመስለው አራዊት ጋር ነው እየኖረ ያለ ሰው ግን ከሰው ጋር ለመኖር በጣም ከብዶናል፣ በጣም ተቸግረናል ማለት ነው። ይሄ ምንድነው የመጣ ካላችሁ፣ እግዚአብሔርን ስለማናምነው ነው። እግዚአብሔር አድርጉ ያለንን ስለማናደርግ ነው እንጂ እኮ አፍቅር ቢጽከ ከመ ነፍስከ ወንድምህን እንደራስ ውደድ የሚል ነገር ነበረ የተሰጠን ትእዛዝ፣ የተቀመጠልን ይህ ነበረ። ግን ትእዛዙን ረሳነውና ሰው ሰውን ፈራው። ሰውን ሰው አላምነው አለ። እንዴት አድርጎ ነው ለማያውቀው ገንዘብ የሚሰጥ ዛሬ ለወገኑም ለወዳጁም ማበደር እንኳን መተማመን ቀርቷል። መተማመን ጠፍቷል። በእውነት እግዚአብሔር ልቡናችን ይመልስልን። አሁን እኒ አባት እሺ አመጣለሁ ብለው መንገዳቸውን ወደ ኢየሩሳሌም ሄዱ። ኢየሩሳሌምም ሄደው ያሰቡትን አድርገው ከፈጸሙ በኋላ ተመለሱ። ሲመለሱ ይህንን ስዕል ረሱት። ይግዙልኝ የተባሉትን ነገር ረስተውት ተመለሱ። መለስ እንዳሉ ግን ከላይ ድምፅ ተሰማቸው። አይ አንድ እናት እኮ ስዕል ገዝተህ ይዘህልኝና ብላ ነበረ፣ እንዴት ረሳው? የሚል ድምፅ ሰሙ ይላል። እንግዲህ ለበጎ ነገር የማይደረግ ነገር የለም። አሁን ይህንን አምኖ መቀበል ነው። ይህ በመጽሐፍ ቅዱስም ያለ ነው። ሳውል ሳውል ለምን ታሳድደኝ ያለህ የሚል እኮ ድምፅ ነው የሰማ፣ እንጂ ሰው አላየም። ወድቆ እያለ የምታሳድደኝ ለምንድን ነው ሲባል አንተ ማነ ሲል የናዝሬቱ ኢየሱስ ነኝ የሚል ድምፅ ሰማ። ድምፅ ነው የሰማው። አሁንም ይህ ሰውዬ፣ እኒህ አባት ስዕሉን ረስተው ሲመጡ ስዕል እኮ ግዛልኝ ተብለህ ነበር ረሳው የሚል ድምፅ ሰሙ። ከዚያ በኋላ እንደገና ሄዱና በገንዛ ገንዘባቸው የምታምር ሉቃስ የሳላት ስዕል ያችንን ገዝተው ጥሩ አድርገው በጥሩ ሁኔታ በጥንቃቄ በሚያምር ነገር በሚያምር ልብስ ለብጠው ይዘው ሲመጡ በመንገድ ብዙ ነገር አገኙ። ብዙ ተጠቀሙባት። በስሏ ብዙ የሚጠቅም የሚጠቅም ነገር ተደረገላቸው። ከዚህ በኋላ ይችን ስዕል መልቀቅ አልፈለጉም። ምክንያቱም እኛ ጥቅም ስናገኝ ይችማ ለእኔቱ እነዋይልምን ከዚህ በኋላ በዱር በዱር እየመጡ እንደዚህ፣ ጫካ ነው በእውነት ይህ ይመሰላል። አሁን በዚህ ውስጥ ጥሩነቱ ምንድነው? ብቻችሁን ብትሄዱ መንገዱ ካልጠፋችሁ ማንም አይነካችሁም። ሌላ አካባቢ ግን በዚህ ዱር መሄድ ቀርቶ በመንገድ መሄድ በጣም ከባድ ሆኗል እና እኒ አባት ያችን ስዕል ይዘው እየመጡ እያለ በጣም ኃይለኛ ጥቅጥቅ ያለ ዱር ውስጥ ደረሱ። በዚህ ወንበዴዎች አገኟቸው። እነዚህ ወንበዴዎች ሊመቱኝ ነው ብለው ሲደነግጡ እንዲያው ሲደናገጡ እንዳልሆነ ሲሆኑ ከስዕሊቱ ምንም አትሆንምና፣ ምንም አትፍራ ዝም ብለ መንገድ ይህን ሂድ አለቻቸው። ድምፅ እዚያ ላይ ከዚህ በኋላ እነዚያን ወንበዴዎች ከስዕሉ የሚወጣው ድምፅ በጣም አስፈራቸውና ሸሹ። አባት እኔ አባትም ዝም ብለው ምንም ሳይጎዱ፣ ምንም ጉዳት ሳይደርስባቸው መንገዳቸውን ቀጠሉ ማለት ነው። እንግዲህ ከነዚህ ወንበዴዎች በዚህ ስል የተነሳ ዳኑ። ምንም ሳይደረግባቸው ምንም ጉዳት ሳይደርስባቸው የያዙትን ገንዘብም ሳይቀሙ ሳይደበደቡ መንገዳቸውን ቀጥታ መጡ ማለት ነው። አሁንም መንገዳቸውን እየቀጠሉ እያለ በመንገድ እንግዲህ አንበሳን ታውቁታላችሁ ኃይሉ ምን ያህል እንደሆነ። የአራዊቱ ንጉስ የሚባል ነው፣ ጨካኝ ነው። በዚያው ላይ ደግሞ ርቦታል። በዚያው ላይ ምንም የሚያገኝበት ቦታ አይደለም ያለ ከዚያ በኋላ ይህ አንበሳ ደሞ ሊበላቸው መጣ። ይህ አንበሳም አሁን ሊበላይ ነው ሊሰባብረኝ ነው ብለው ሲፈሩ ከዚህ ስዕል የሚወጣ ድምፅ አንበሳውን እንዳለ አራቀው፣ ሊቀርብ አልቻለም። ይህንን አሁን ለምን እንደዚህ እንደተደረገ ለማያምኑት ወይም መጽሐፍ ቅዱስ ብቻ ለሚያምኑ ሰዎች ላይቀበሉት ይችላሉ። ይህ ግን መጽሐፍ ቅዱሳዊ ነው። ይህ ታሪክም አሁን ዳንኤል እኮ ለተራዋ አናብስት እንደተሰጠ ተምረናል አይደል? በትንቢተ ዳንኤል ያው በጉድጓድ ውስጥ ነው ዳንኤልን የጣሉት። የተራዋ አናብስት ካሉበት በጉድጓድ ውስጥ ነው እንግዲህ ዳንኤልን ወስደው ያስቀመጡት፣ ግን አናብስቱ ያጫውቱት ነበር እንጂ ምንም አልጎዱትም። እንግዲህ ነታኑ ትንቢተ ዳንኤልን ማንበብ ይቻላል። በነገራችን ላይ ቤተክርስቲያን የምታስተምረው ትምህርት ሁሉ ከመጽሐፍ ቅዱስ ውጭ የሆነ ነገር የለም። እንደዚህ ታሪክ ስንተርክ ታሪክ ተራኪዎች ይላሉ። ታሪኩ ግን ከመጽሐፍ ቅዱስ ምንም ተቃራኒ አይደለም። የመጽሐፍ ቅዱስን ነው የሚደግመው። እዚያ ግድ ካልተጻፈ ተብሎ ከሆነ ዛሬም መጽሐፍ ስላቃተን እንጂ ብዙ የሚጻፍ የሚጻፍ ታምር ነበር በአሁኑ ጊዜ እና እንግዲህ አናብስት የእግዚአብሔር ሰዎችን አይጎዷቸውም መጉዳትም አይችሉም። ያችናት ወዳለችበት ሀገር ቦታ ደረሰው ወደ ጼዴንያ ማለት ነው። ከዚያ በኋላ እዚያ ቦታ ላይ ደረሱና የሚያድሩበት ሌላ ቤት የለም። እንግዳ የምትቀበል እቺ ማረታ የምትባል ሴት ናት። ምን አደርጋለሁ እንግዲህ እንዳትለየኝ አድርጌ እጅ አድርየ ካደርሁ በኋላ መንገድ እንቀጥላለሁ ብለው ልብሳቸውንም፣ ንግግራቸው ድምፃቸውንም ቀይረው ከዚያ ቤት አደሩ። አደሩና ጠዋት ወጥቼ ሄዳለሁ ሲሉ መሄድ አልቻሉ። አይናቸው ሊያይ አልቻለ ልክ ቅድም ሳውል በመብረቅ ብልጭ ሲልበት አይኑ ማየት እንደተሳነው እኒህ አባትም ማየት ተሳናቸው። ይወጣሉ ተመልሰው ይመጣሉ፣ ይወጣሉ ተመልሰው ይመጣሉ። ይደሩ ምን ችግር አለ፣ ቤቱ እኮ የእግዚአብሔር ነው፣ መሰንበት ይችላሉ እያለች ችደግ ሴትም እስከ ሶስት ቀን አሰነበተቻቸው። እስከ ሶስት ቀን ከበሩ ሊወጡ ሲደርሱ አይናቸው ይሳወራል። ከዚያ ሲደርሱ በቃ መውጣት አልቻሉ። አያችሁ የእግዚአብሔር ሰዎች እንዲህ ያለ ስራ ይሰራሉ። እንዲህ ያለ ታምር ይደረግላቸዋል። ዛሬም እኮ እንደዚህ ብናረግ እንዲህ ያለ ታምር ይደረግልናል። ይቺ ስዕል ምን ያህል ጠቃሚ እንደሆነች እኒያ አባት መስጠት ስላልፈለጉ ነው፣ ሌላ አይደለም። ብራቸው ቆርቁሯቸው አይደለም የገዙበትን ብር አሰጠኝም ብለው አይደለም። ግን ይችን ስዕል መልቀቅ አልፈለጉም። ለጸሎት ፈልገዋታል። ለጸሎት እኛ ዛሬ በየቤታችን ስዕል ይኖራል እና በስዕል መጸለይ ከቀድሞ ጀምሮ ነው። ከዚያ በኋላ ሶስት ቀን ሲሆናቸው ስታያቸው እኒህ ሰውዬ ወጠው የሚሄዱ አይደለም፣ የለም ያመውመወት ይመስለኛል። ሰውነት ወት እየተቀበዘበዘ ነው፣ እየዛሉ ነው። ስለዚህ ለምን እዚህ አይቀመጡም? ከዚህ ሁሉ ወጣው ከሚመለሱ ወጣው ከሚመለሱ እዚህ ለምን አይኖሩም? አለቻቸው። አይ አሁንስ ታውቆብኛልና ልናገር አሉ። እኔ እኮ ስዕል ገዝተህ አምጣልኝ ያልሽኝ መነኩሴ ነኝ። እና ስሊቱን ለረ ገዝቼ አምጥቻለሁ፣ ግን ለራሴ ማድረግ ፈልጌ ነበር። በመንገድ ከጠላት አድናይ ነበር፣ በአንበሳ ከመሰበር በወንበዴዎች ከመመታት ከመገደድ አድናይ ስለነበረ ይችን ስዕል ስለፈለግኳት ደብቄ ነበር እንጂ ስዕል አምጣልኝ፣ ገዝተህ አምጣልኝ ያልሽኝ አባት ነኝ ብለው ተናገሩ። ከዚህ በኋላ አይናቸው በራ ማለት ነው ምክንያቱ። እውነቱን ተናገሩ። እሷም ማረታም ደስ ብሏት ስዕሏን ተቀበለች። ደስ ብሏት ደስ ብሏት ተቀበለችና በሚገባ ቦታ አስቀመጠች። በሚገባ ቦታ መብራቱን አዘጋጅታ ጧትም ማታም መብራቱ እያስፈራች እየጸለየች ጸሎቷን ትኖር ጀመር። ከዚህ በኋላ ብዙ ብዙ ታምር ይደረግላት ጀመር። በስሪቱ የተነሳ እኒህ አባትም ከዚህ ቤት ሳይወጡ ስዕሏን እንዳገለገሉ እስከ መጨረሻቸው በዚህ ኑረዋል። ስዕሏን እያገለገሉ እና ከዚህ ስዕል ያልተደረገ ታምር የለም። አጳሳቱ ሰምተው የዚችን ስዕል ታምር ሰምተው በዓሏ እንዲከበር አድርገዋል። እንግዲህ ከመቤታችን ከሰላሳ ሶስቱ በዓላት አንዱ ይህ በዓል ነው። በዚህ ምክንያት ማለት ነው ሉቃስ የሳላት ስዕል ወይቲ ስዕል ትመስል ልብስተ ስጋ ይላል። ስጋን የለበሰች ትመስላለች ወይአንጸፈ ጽፋፍ ምንያ ወዝ ይንጸፈ ጠፋት ነበር ከፊቷ አይለ በቃ ልብስተ ስጋ ስጋን የለበሰች የምትመስል ልዩ የሆነች ስል። ዛሬም ጥሩ ጥሩ ስል ስናይ የሉቃስ የሳላት ስል በጣም ይህ ሉቃስ እመቤታችን ከመውደዱ የተነሳ ስል ነበር የሚስል የነበረ እና ስል ለምን ሳልክ ተብሎ እጁን ሁሉ ተቆርጦ ነበረ። ኔሮን የሚባል ከአዲ ንጉሥ የእሷን ስል እምት ስል ለምንድ ነው ብሎ እጁን ቆርጦት ነበር ግን ራሱ መልሶ እጁን ደግሞ ተቀጠለለት እና እመቤታችንን የሚወዱ ብዙዎች ናቸው። ደቅስዮስ የመባል አንድ መምህር ታምሯን እየሰበሰበ እየሰበሰበ ይጽፍ ነበር። በዚህም የተነሳ እመቤታችን የወርቅ መንበር ወንበር ሰጥጠዋለች። እንግዲህ እነ ቅዱስ ኤፍሬምን ሰምታችኋል እና ሕርያቆስን፣ እነ ቅዱስ ያሬድን ይህ ሁሉ ለእመቤታችን ድርሰት የደረሱ አባቶች ናቸው። እነዚህ ደግሞ የት ነው መጨረሻቸውን፣ የት ደረሱ ብንል በክብር ነው ያሉት። በክብር በብቃት በጸጋ በክብር ነው የሚኖሩት። እና እመቤታችንን የሚወድ ሰው ሁልጊዜም ጊዜ የከበረ ነው። እመቤታችንን ቀርቶ ቅዱሳንን ማክበር ግዴታ ነው። ቅዱሳንን ስናከብርኛ እንከብራለን። ምክንያቱም እግዚአብሔር ያከበረውን ማክበር ግዴታ ነው። እንኳን ቅዱሳንን ቀርቶ እርስ በርሳችን እንኳን ብንከባበር ብንዋደድ እግዚአብሔር ምን ያህል ደስ ይለዋል። አለመወዳዳዳችን፣ መገፋፋታችን፣ መቀላላታችን ነው እግዚአብሔር የማይወደው እንጂ እንደዚህ በአንድ ላይ ሁነን ማመስገናችን እግዚአብሔር ይወደዋል እና በዛሬው ዕለት እንግዲህ ይችስል የከበረችበት ቀን ነው። በዚህ ቦታም እንደምትኖር ነው አባቶች ይነግሯችኋል። የሚከበረውም ለዚህ ነው። እንግዲህ እንድትከበር ደግሞ የወሰኑ አባቶች ናቸው በየአመቱ እንድትከበር ወስነዋል እና እሷንን ነው እያከበር ነው ያለን። የምታገለግሉ አባቶች ሁሉ እግዚአብሔር ክብር ያድላችሁ፣ እግዚአብሔር ያጽናችሁ። እስከ መጨረሻው የጸና እሱ ይድናል ነው የሚለው እና ሁልጊዜም እኛም ቢሆን ዛሬ እዚህ መጠን በሌላ ጊዜ መጥፋት የለብንም። በእውነት እንደዚህ እንደዚህ ያሉ ቦታዎችን እየመጡ ትንሽ ትንሽ መባ ብንሰጥ፣ መምህራኑ ካህናቱ ደሞዝ ያገኛሉ። ትንሽዬ ደሞዝ። እዚህ ብዙ ደሞዝ የለም፣ ምክንያቱም ገቢ ስለሌለ ማለት ነው ገቢ ስለሌለ ምንም የሚገኝ ስለሌለ ብዙ ደሞዝ የለም፣ ዝም ብለው ነው የሚኖሩት እና ወደዚህ ስንመጣ ቢያንስ ትንሽ ትንሽ መባችን እንዲያው ወደ ቤት ስመጣ መባህን ይዤ መጣ ሀይ የሚለው ያችንን እያዝንን እየመጣን መስጠት ተገቢ ነው እና እሱን እንድታደርጉ እያሳሰቡኝ እንግዲህ ያስተማረን የገሰጸን ነ ለባሪ ክርስቶስ ስሙ የተመሰገነ ይሁን። የእመቤታችን አማላጅነት ናጥነት ከኛ ጋር ይሁን፣ ይቆየን።